ምን ነክቶሽ ነው? ፍቅር እንገናኝና፣ ሆሪ ካንተ ሽሽቼ መስሎኝ የሄድኩት የምን መገናኘት ነው? ሄሎ እኔ እሷን ከማጣ ብሞት ይሻላል። እሱ መፍትሄ ይሆናል ብለህ ነው? እኔ እኮ ለሷ ስል ብዙ አጋ ከፍያለሁ። አባዬ ካሌብን መፍታት አልፈልግም። ስማሙም ባትስማሙም ቤት ለቃችሁ ትወጣላችሁ እንዴ? ቤቱን ማለቅ ቤቱ እኮ የእኔ ነው ቲና። አዎ፣ ግን እዚህ ቤት ብዙ ትዝታዎች አሉ፣ መጥፎም ትዝታዎች አሉ። ስለዚህ እሱን ትታችሁ በአዲስ ቤት ጥሩ ትዝታዎችም ይኖራል። እውነቱን ለመናገር አንቺ ሚስት እንደማትወኝ እውነቱን አረጋግጫለሁ። መቼም ካሌብን አታገኙ። አላማ ስራ ነው ካሌብ ማሳደድ አይደለም። አንቺ እኮ ስራ ፈት ስለሆንሽ ነው እንጂ እንደኔ ትንሽ ስራ እንኳን ቢኖርሽ እንደዚህ የሚረባውንም አይረባውንም ማታሰብ ነበር፣ ዳኒ ቴና እኮ ነኝ። አውቃለሁ በጣም ያስጠላሽ። በጣም እስቲ ባክሽን ካሌ ባንቺ እንዲመርጥ አድርግልኝ። ከሄዱ ላይ ነን ያንሳልኝ። እንደሱ ከማድረግ አንተ ወደ ኤደን መመለስ ይቀላል። እኔ ልጅ አላማረኝም። ኤደን ምንም ስልኮ አልሰራልኝም። ደግሞ ሰፈር ቀይራለች። አረ ለእኔ ትደውላለች። አዎ ለእኔም ትደውልኛለች። አረ ለሁለታችሁም ትደውላለች። አዎ እንደውም ዛሬ ደውላልኝ ነበር። እዚህ ቤት ስለ እኔና ስለ ቲና የሚወራው ነገር ምንድን ነው? ማለት የምታውቂው ነገር አለ? ምክንያቱም ሁኔታቸውን ስላየሁት ተጣልታችሁ ነው እንዴ? እሷ ተጣልታኛለች መሰል። ምክንያቱ አታውቃለ? አላውቅም፣ ግን ያው ጊዜን ፈጀብኝ ብላ ቢሆን ምን ያህል ብር ነው ምስልሽ? አራት አራት ሺህ። አልቀለድኩም። በትልቁ ነው የፈለግሽው። ምነው እናንተ ከዚህ ቁጥር ውጭ አታውቁም። አልገባኝም። ትሁት ያዘጋጀሁልሽ ነገር እኔ ራሱ ሳስበው በጣም ያስፈራኛል። እስከ ዛሬ እኮ ሳተዘጋጅልኝ ቀርተሽ አይደለም፣ ፈጣሪ ጠብቆኝ ነው እንጂ በአሁኑ ግን ማንም አይጠብቅሽ። ሄደና አላገኛህ አይደል? ምን ነው አግኝታት ነበር እንዴ? አዎ፣ ወደ ላይ ሰው ጣሁን አግኝቻት ነበር። እየቀለድክብኝ ነው? የምሬን ወደ ላይ ይሄድሽ። በዚህ ፍጥነት ግን የት ሄዳ? እንደሱ አይነት ደፋር ደግሞ የትም ይል። የሰው ሚስት ይዞ ለራሱ አለሰ ዳኒ አሁን ላይ እየሆነ ያለው ነገር በጣም እያበሳጨው ነው። በተለይ ደግሞ የኤደን መጥፋት ነገሮችን እንዳወቀች ከአንዳንድ ነገሮች እየተረዳ ነው ማለት ነው። ለዛም ነው እንደውም ለኤደን ደውሎ ስልክ እያወራላት እሷ ነገሮችን ማወቃን ከአንዳንድ ነገር ሲጠረጥር ወደ ኪችን እየሮጠ መጥቶ ትሁትን ያነቃት ማለት ነው። ትሁትን ያነቀበት ምክንያት ደግሞ ያለውን ሚስጥር የምታውቀው ሁሉንም ነገር እዛ ጋር የምታውቀው እሷ ነችና እሷ ለኤደን ደግሞ ልትነግራት የምትችለው ከሷ ውጭ ማንም ሰው ሊሆን አይችልም በሚለው ነው። እዚህ ጋ መጥቶ ትሁትን አንገቷን አንቋት አንችንች እንደ ለኤደን የነገርሻት ስለኛ ነገር ብሎ እዛ ጋር ያፋጠጣት ማለት ነው። በእርግጥ እሱ ነገሩን ካሌብ እንደነገራት አያውቅም። አሁን እሱን ከሁሉም ነገር በላይ በጣም እያስፈራው ያለው ካሌብ ኤደንን ይወስድብኛል ይቀማኛል የሚለው ነገር ነው። አሁን እዚህ ጋር በጣም እያሳሰበውና እያስጨነቀ ያለው እናም ደግሞ ሳሎን ቁጭ ብሎ ለካሌብ ራሱ ኤደንን ምን ያህል እንደሚወዳትና ምን ያህል እንደሚያፈቅራትና እሷን ማግባት እንደሚፈልግ ራሱ እየነገረው ያለው ማለት ነው። ያንን ነገር ደግሞ የሚነግረው ካሌብ እኔ እሷን ምን ያህል እንደምወዳትና ምን ያህል እንደማፈቅራት ካወቀ ምናልባት አያይብኝም ወይ ደግሞ አይቀማብኝም ከሚለው አንጻር ነው። አሁን ላይ ለካሌብ ለኤደን ብሎ ምንም ነገር ማድረግ እንደሚችልና እሷን ማግባት እንደሚፈልግ የሚነግረው ማለት ነው። ካሌብ ደግሞ ይሄን አጋጣሚ ተጠቅሞ ከዚህ በፊት ዳኒ ላይ ሲናደድበት፣ ሲበሳጭበት የነበረውን ነገር እየተበቀለው ነው ማለት ነው። በተለይ ደግሞ ዳኒ ኤደን ስልኳ አይሰራም፣ አትደውልልኝም፣ እናም ደግሞ ቤት ቀይራለች፣ ሰፈር ቀይራለች፣ ለእኔ ሳትነግረኝ አሁን ላይ የት እንዳለች ራሱ አላቅም ብሎ ሲነግራቸው የካሌብ አባትም ለእኔ ትደውልልኛለች፣ እናወራለን፣ ዛሬ ራሱ ደውላልኝ ነበር ሲለው ካሌብ ደግሞ ይሄን አጋጣሚ ተጠቀምና ለእኔ ራሱ ደውላለች ከኔ ጋር እንደዋወላለን ብሎ ዳኒን እዛ ጋር ለማብሸቅ ሞክሮ ነበር። ደሞም ሰርቶለታል። ዳኒ በጣም ተናዶ ነበር ሮጦ ወደ ውጭ ወጣው። እሱ በፊትም የሚያሳስበው ካሌብ ይወስድብኛል፣ ይቀማኛል የሚለው ስጋት ስላለበት፣ እዚህ ጋ ደግሞ ስልኳ ዚግ የሆነበት ኤደን እና ሰፈሯን የቀየረች ኤደን ዳኒ ላይ ስልኳን ዘግታ አድራሻዋን አጥፍታበት፣ እዚህ ጋ ደግሞ ከካሌብ ጋር ታወራለች፣ ከካሌብ ጋር ይደዋወላሉ የሚለው ነገር በጣም ያስፈራዋል። ለዛም ነው ወደ ኪችን ሄዶ ትሁትን ራሱ አንቺ ካሌብን ቀረቢው፣ ካሌብ አይኑን ከኤደን ላይ አንስቶ አንቺ ላይ እንዲያደርግ አድርጊልኝ ብሎ ትሁት እዛ ጋር ካሌብን በፍቅር መልክ እንድትቀርበውና ካሌብ እዛ ጋር ኤደንን ማየትና ኤደንን ማሰብ እንዲተውለት እዛ ጋር ትውትን እየተማጸናት ያለው። ትውት ደግሞ ዛሬ ዳኒ ላይ ተቀይራለች። በፊት እንደውም አንዳንድ ነገር ሲያወራት በትህትና ወይ ደግሞ ምክርም አዘል ንግግር ነበር ስታወራ የነበረው። ዛሬ ደግሞ ዳኒ ከውጭ እየሮጠ መጥቶ አንቺ ነሽ ላይ የዲና ነገርሻት አንቺ ነሽ ሚስጥሮቹን ሁሉ ለሷ ያካፈልሻት በሚለው አንገቷን ሲያንቃት እሷ እንዴት ነው እንዴት ብትደፍረኝ ነው አንገቴን የምታንቀኝ ከሚለው አንጻር አሁን ላይ ያን ያክል ዳኒንም ማውራት አትፈልግም። እናም ደግሞ እዛ ኪችን መጥቶ እሷ ጋር እንዲቆም ራሱ አትፈልግም ማለት ነው። ዳኒ ደግሞ ይሄንን ነገር ራሱ ተረድቷል። ምንድን ነው እሱ ከጊዜ ወደ ጊዜ እኮ በጣም ተሳ አሳዳቢ ሰው ሆነሻል ብሎ እዛ ጋር ሲናግራ እሷም ደግሞ ከአንተ የዋልኩ ነው ከአንተ ጋር እንዴት ነው ከኔ ጥሩ መልስ የምትጠብቀው ብላ የእሷ አዛ ተሳዳቢ መሆንና የሷ አዛ ጋር መቀየር የነሱ የሁለቱም ተጽዕኖ እንዳለበት እዛጋ ጋር ነግረዋለች ማለት ነው። እሱ እዚ ጋር ትሁትን ካሌብን አይኑን ከኤደላ እንዲያነሳልኝ አንቺ ተባበሪኝ አንቺ ካሌብን ቀረብ ይልኝ ባይላት ራሱ ከአንዳንድ ነገሮች ስንረዳ ወደፊት ካሌብና ትሁት አንድ ላይ መሆናቸው አይቀርም። ዛሬም የካሌብ አባት ለካሌብ ሲነግረው የነበረው ይሄንን ነው። ከትሁት ጋር ተጋብቶ እዛ ቤት ውስጥ ድል ያለ ሰርግ እንዲደገስ ያንን ነገር እንደሚፈልግ ለካሌብ ሲነግረው ካሌብ ደግሞ እዚህ ጋር ቲና እንደምታብድና ጭራሽ ደግሞ እዚህ ቤት ውስጥ ድል ያለ ሰርግ ከተደገሰ በሽጉጥ ነው የምትመታን ብሎ ያንን ነገር ሲነግረው ነበር። የካሌብ አባትም የሚፈልገው እሷን ማበሳጨት እሷን ማናደር ስለሆነ፣ ነገሮችም ቀስ በቀስ እያሉ ሽማግሌው እንዳሰበው ሽማግሌው እንደፈለገው እየተሳካለት ነው እና አሁን ዳኒን ቀስ ብሎ እየተበቀሉት ነው። በተለይ ደግሞ የኤደን መጥፋት ለነሱ በጣም ጥሩ አጋጣሚ ሊሆንላቸው። የእሷ እዛ ጋር መጥፋትን ተጠቅሞ እዚህ ጋ ዳኒን ቀስ ብሎ እያማረሩት እያሰቃዩት ወይ ደግሞ እያበሳጩት ማለት ነው። አሁን ደግሞ እየቀረችው ቲና ነች። ቲናን ደግሞ እዛ ጋር ከትሁት ጋር ተጋብቶ ሰርግ ደግሶ ከእሷ ጋር ሆኖ እሷን ማበሳጨት ነው የሚፈልገው። ከዚህ በፊትም ለቲና ነግሯታል፣ እኔ ከአንቺ ጋር መቆየት አልፈልግም፣ ፍቺ ነው የምፈልገው፣ አንቺን እዚህ ቤት ማያት አልፈልግም፣ ሁለታችሁም አንቺም ወንድምሽም ከዚህ ቤት ውጭ ልም ብሎ እዛ ጋር ነገሩን እንደማያውቅ ዳኒና እሷ ወንድም እንደሆኑ እንደሚያውቅ አድርጎ ነው እንጂ ሁለቱ ፍቅረኛሞች እንደሆኑ ሳይሆን ሁለታችሁም ከዚህ ቤት እንድትወጡልኝ ይፈልጋሉ ብሎ ነግሯት ነበር። ቲና ግን መጀመሪያ ላይ ያኔ ቤቱን ያገኘች የመሰላት ጊዜ ፍቺ እንደምትፈልግና እነሱ ከዛ ቤት እንዲወጡላቸው እንደምትፈልግ ስለተነግራቸው የነበረችው ቲና አሁን ደግሞ ባዶ እጇን መቅረቷን ስታይ ካሌብን መፍታት እንደማትፈልግና ከዛ ቤት ራሱ መውጣት እንደማትፈልግ ነው እየነገረችው ያለችው። ካሌብ ደግሞ አንቺ ኔጋ ያለሽው ድርሻ አምስት ሺ ነው እኔ የምበላው ደመወዝ አስር ሺህ ነው። ስለዚህ እሷን እኩል እንካፈላለን። አንቺ የምትወስጃት ገንዘብ አምስት ሺ ነው። ከዛ ላይ ምናልባት አስቤዛ ሊቀነስ ይችላል ብሎ ከዚህ በፊትም ምናልባት የምታገኘው ብር ራሱ ከአምስት ሺህ በታች እንደሆነ እናግሯታል። ዛሬ ደግሞ ቲና እንደውም ካሌብን ስትለው እየነበረው ፍቺ ከፈለግሽ እፈታሻለው፣ እናም በአንድ ነገር እንስማማ ብለዋለች። እዛ ጋ ያቀረበችለት ቅድመ ሁኔታ ገንዘብ እፈልጋለው አራት ሚሊዮን ብር ከሰጠኝ ፍቺ እፈታሃለሁ ብለዋለች። ካሌብ ደግሞ እዛ ጋር ስቆበታል። እንደውም ሊላት የፈለገው እናንተ ምንድን ነው እሱ ከአራት ውጭ አታውቁም? እንዲህ ብሎ ዳኒም ከዚህ በፊት አራት ሚሊዮን ብር አባቱን ብድር እንደጠየቀው ሊነግራት ፈልጎ ነበር፣ ግን እሷ ራሱ የካሌብ እንደዛ ማለት ግራ ገብቷት ምን ለማለት ፈልገ ነው ብላ ስትጠይቀው ሊነግራት ፈልጎ ነበር፣ ግን ያንን ነገር መልሶ ትቶታል ማለት ነው። እናም ደግሞ አራት ሚሊዮን ብር አታገኝም፣ ከዚህ ቤት በክብር እንድትወጪ ደጋግሜ ነግሬሻለሁ፣ ካልሆነ ግን ተዋርደች ተወጭ ያለች ብሎ እዛ ጋ ነግሯታል ማለት ነው። ቲና ደግሞ ይሄ ነገር አበሳጭቷታል። እናም ደግሞ የትሁት የካሌብ ልብስ ብቻ ማጠብና የሱ ልብስ ብቻ በስነስርዓት አጣጥፎ ቁም ሳጥን ውስጥ መመለስ ራሱ በጣም አበሳጭቷታል። አንቺ ካሌብ ልታገቢ ነው፣ ከካሌብ ጋር ልትሆኚ ነው፣ የሱ ልብስ ብቻ የምታጥቢው የኔና የዳኒም ብታጥቢ ራሱ ምን ትሆኛለሽ? ያለች ብላ እዛ ጋም ያስፈራትን ነገር ለትሁት ነገራለች ማለት ነው። ትሁት ያው ካሌብን ታገባለች ወይ ደግሞ እሷ ከሱ ጋር ከሆነች እኔ ከዚህ ቤት መውጣቴ አይቀርም የሚለው ነገር ስላሳሰባ ማለት ነው። እናም ከዚህ በፊትም ካሌብም ነግሯታል ማምጣት አንቺ እዚህ ቤት እያለሽ ነው። አንቺ ከዚህ ቤት ውጪ ከዚህ ቤት አልወጣም ካልሽ ደግሞ አንቺ እዚህ ቤት እያለሽ ነው ሌላ ሚስት የማመጣው እዚሁ ቁጭ እንዳልሽ ነው ሌላ ሚስት የማገባ ብሎ ያንን ነገር ነግሯት ነበርና እዚህ ጋር ደግሞ የትሁት የካሊብ ልብስ ብቻ ማጠብና የሱ ልብስ ብቻ ተንከባክባ ቁምሳጥን ውስጥ ማስቀመጥ ምናልባት ካሊብን ወደው አይሆን እንዴ ወይ ደግሞ ከሱ ጋር ለመሆን ፈልጋ ይሆን እንዴ የሚለው ነገር ስላስፈራት ዛሬ ትሁትን ስትቆጣት ነበር። እናም ልብሳችንን ለምሳት ታጥቢ ስትላት ነበር። ትሁት ደግሞ ደጋግማ የምትነግራት አሁን እኮ እዚህ ቤት ውስጥ ከአንቺ በላይ እንደፈለኩ የመንቀሳቀስ መብት ያለኝ እኔ እኔ አንቺ ከዚህ ቤት ብትወጪ ይሻልሻል ብላ ትሁትም ደጋግማ እየነገረቻት ነው። ያው የጊዜ ጉዳይ ነው እንጂ ቲና ከጊዜያት በኋላ ተዋርዳ እሷ እዛ ጋር ወንድሜ ነው ከምትለው ከውሽማዋ ጋር ከዳኒ ጋር ከዛ ቤት መውጣቷ አይቀርም ማለት ነው። ዳኒ ደግሞ በፊት ላይ ቲናን ሲያወራት አንዳንድ ነገሮችን እሷ የምታቀዳቸው እቅዶቹን ለሱ ስትነግረው በጣም እንደሰለቸችው በንግግር ነበር። እሷ የሆነ ነገር ስትነግረው በንግግር ውስጥ እንደተሰላቸ ያስታውቅበት ነበር። ዛሬ ደግሞ አፉን አውጥቶ እሷ እንዳስጠላችሁና እንደሰለቸችው እንደውም ከእሷ ጋር መቀመጥና ከሷ ጋር መሆን እንደማይፈልግ ተነግሯታል ማለት ነው። ይሄ ነገር ደግሞ ቲና ላይ በጣም ዱብዳ ሆኖባታል። ምን ሆኖ ነው ምን ተፈጥሮ ነው ብላ አደጋግማ ልትጠይቆበት ሞክርም እሱ እንደውም ሊጠቅስላት ይፈለገው። ያኔ ቤቱን ያገኘች የመሰላት ጊዜ ወዲያውኑ ቤቱ በሷስም እንደሆነ ነበር እሷ ለዳኒ ሳት ነግረው፣ ሌላ ሀገር ቀይራ ለአንድ ሳምንት ለሁለት ሳምንት ፈታ ስትል ቆይታ በስተመጨረሻ ይመጣችው። ያኔም እኮ አንቺ ቤቱን ያገኘች የመሰለሽ ጊዜ እንደዚህ እኔን ጥለሽኝ ሄደች ነበር። እናም አሁን እኔ ጊዜ ፈልጋለሁ ብሏታል ማለት ነው። እሷ አዛጋ እኔ ጊዜ ፈልጌ ነው ያኔ የሄድኩት ብላ መልስ ስትመልስለት፣ እሱም እዚጋ ጋር ሊመልስላት ይፈለገው አሁን እኔ የራሴን ጊዜ እፈልጋለሁ ብሎ እዛ ጋር ምን እንዳስጨነቀው ሊናግራት አልፈለግም ማለት ነው። እሱ በእርግጥ ያስጨነቀው የኤደን ነገር ነው። ኤደን ለምንድን ነው እንደዚህ የጠፋችው? የት ሄዳ ነው? አድራሻዋንስ ወዴት ቀይራ ነው የሚለው ነገር እያስጨነቀው ስላለ አሁን ደግሞ እዚህ ጋር ቲና መጣ። ምን ሆነ ነው ምን ተፈጥሮ ነው ብላ ስትጠይቀው ጭራሽ በፊትም ይናደድባት ነበር። ይሄ ደግሞ የሷ እንደዚህ ደጋግማ ዳኒ መጨቅጨቅ ደግሞ ንዴቱን ስለሚያባብስበት አሁን ብቻ መሆን እፈልጋለሁ፣ ስለዚህ ተይኝ ብሏታል ማለት ነው። እናም ደግሞ ቲና የሆነ ነገር ያቀደች ይመስላል። አሁን ላይ ዳኒን ተባበረኝ፣ ከጎኔ ቁም ብላ ስትጠ ተጠይቀው እሱ ከዚህ በፊትም ነገሮችን ስታበላሽ ነበር፣ እኔ አሁን ላይ በምንም ነገር ከአንቺ ጋር መተባበር አልፈልግም ብሎ ሲነግራት፣ እሷ አሁን ላይ እያለች ያለችው እኔ የምሰራውን ነገር ውስጥ አንተን ማሳተፍ አልፈልግም፣ ግን ደግሞ ከአጠገብ ይሁን ከጎን ይሁን አትራቀኝ፣ ያንተ ከጎኔ መሆን ያበረታኛል ብላ የሆነ እቅድ አቅዳ በዛ እቅድ ውስጥ ደግሞ ዳኒ ማካተት እንደማትፈልግና እሱን እዛ ውስጥ ማሳተፍ እንደማትፈልግ ነግረዋለች ማለት ነው። እዚህ ጋር አሁን እሷ ልታቅድ የምትችለው በአንደኝነት ደረጃ ሽማግሌውን ከዚህ በፊትም ደጋግማ እገለዋለሁ ይሄ ሽማግሌ ካልገደሉ ያደርጉት ማ ውሻ ብለ ጥራኝ ብላ ዳኒን ስትነግረው ነበር። በአንደኝነት ደረጃ እዛጋ የሆነ ነገር የምታዘጋጀው ሹማግሌውን ለመግደል ወይ ደሞ እሱን ለመበቀል ነው የሚሆነው። በሁለተኛነት ደረጃ ደሞ ትሁትን ነው። ዛሬም ትሁትን ስትላት የነበረው ላንቺ ያዘጋጀሁ ልሽን ላንቺ ያቀድኩ ልሽን እቅድ ብታቂ እንኳን አንቺ አውቀሽው አይደለም እኔ ራሱ ሳስቦ በጣም ይዘገነኛል ብላ እዛ ጋ ለትሁት ያዘጋጀችው እቅድ ወይ ደግሞ እሷ ላይ ያሰበችው ተንኮል በጣም ከባድ እንደሆነ ልትነግራትም ሞከራለች ማለት ነው። ያ ሁለቱ ነው ልትጎዳቸው የምትችሎባቸው ሳም ማለት ነው።